ዱከም ከተማ ላይ ይላሉ። መልእክት አለኝ። በየጫት ቤቱ፣ በየሺሻ ቤቱ፣ በየመጠጥ ቤቱ ደክመው አቅም አጥተው ታስረው ያሉ ጌታ ነው የሚያውቁ። በጌታ በኢየሱስ ባላችሁበት አሁን አስፈታችኋል። ስንት ዓመት አስቀምቅ? ስንት ዓመት ውፍታ አረግ። በጫት ውፍታ የገባ ድክምት መተት፣ በጌታ በኢየሱስ ውጣ። የመጨረሻ ድገም ሂድ በኢየሱስ አገለግላለሁ ግን፣ ከእሷ ጋር ቁጭ ብዬ ጫት እቅማለሁ፣ ሲጋራ አጨሳለሁ። ከእሷ ጋር ቁጭ ብዬ ግን ወንጌል እመሰክርላታለሁ። አንቺ የእግዚአብሔር እንጂ የማንም አትሆኚም እላታለሁ። እኔ ሁሉን ወጪ ከበር አደርጋለሁ፣ ይዤሽ እሄዳለሁ። እኔ ባልፈት አንቺ ትፈቻለሽ አልኳት። መንፈስ አለሙ ላይ አየለ ዋሪድ የሚባል ጠንቋይ መልእክት እንደላከ የጉባኤውን የተለቀቀውን የመጣውን እግዚአብሔር መንፈስና ኃይል ትውልዱ በሙላት እንዳይገናኘው ዲስትራክት ለማድረግ የተላከ እላይዋ ላይ የከተማው የንግድ አውታር ሲስተም የሚንቀሳቀስበት የጨለመ ኃይል የሚገለጥባት የብዙ ደግሞ የቅዱሳንን ብለሲን በረከት ስፔሻሊ ነጋዴዎች ትልቅ ቢዝነስ ያላቸው ነገራቸው በጠቅላላ በትግል እንዲቀጥል በትግል እንዲሆን እያደረገ የነበረ መንፈስም ነው። ብዙዎች ደግሞ ባለባቸውና በተቀመጠባቸው የቅባት አገልግሎት ሰብረው እንዳይወጡ ነቅለው እንዳይወጡ እየታገላቸው የነበረ መንፈስ ዛሬ የተላከው ብዙዎች እንደሚቀቡ ያውቃል። ብዙዎች ላይ የእግዚአብሔር ቅባት እንደሚመጣ ያውቃል። ይሄ ቅባት በሙላት እንዳያገኛቸው እንዲተላለፉት ነገራቸውን ሊሰውር ሊሸፍን የተገዳደረ መንፈስ ነው አላወቀ በሱ ድግምትና በሱ መተት ቅባት ያለባቸው ሰዎች ከመጠው መንፈስና ዓለም ጋር እንዳይገናኙ ሊሸፍን መውጣቱ ራሱ። ተነስ ተነስ! አዎ ታውቃለህ። ደግሞ ራሴን ተነስ። ስለማን እንደምናገር ያውቃል። እዚህ ጋር ብዙ ናቸው የምናገርበት። ኤግዛክት ግን ማን ነው ያውቃል። ስንት አመን ነው? 17 17 ማን ነው አለቃ? በምንድን ነው የገባኸው? አስቀማታል። በምንድን ነው የገባኸው በጫት? ጫን የገባህ? አዎ እ ስንት አመት አስቀምቅ 11 አመት 11 አመት ስንት አመት ውፍት አረግ 9 አመት ፈረሰ እንደሆነች አውቃለሁ። ዛሬ ተያዝክ ተያዝክ። ቀጠለች እ ቀጠለች አቃጠለች ጓደኛዋ ነች። ደውላ እኔ ነዘን ነዘችኝ፣ ነዘን ነዘችኝ፣ ከቤት አወጣችን ከቤት አወጣች፣ ሜዳ አረገች። ምን ታረጋ ነበር አንተ? አገልጋይ ነች ያለኔ መኖራች። ያንተ አገልጋይ ያለአንተ መኖር አትችልም። ዛሬ ተለቃታል፣ ዛሬ ተለቃታል። ይሄ መንፈስ ይመታል። አንድ የቢዝነሱ አለም ይፈታል። የብዙ የቅዱሳን ብለሲንጋቸው ይለቀቃል። በቅባት አገልግሎት ላይ ደግሞ ያሉ ሰብረው አልፈው ነቅለው ይሄዳሉ። ቻኮታስ ታካባስ ግብር ጫት ነው። አስራ አንድ ዓመት አስቀምቃት ስንቱን አሰርክ? ከሳሰር ሰው ስምንሰዋሰራል አንተን ያሰርካቸው ያገለግለዋል፣ ትጠቀምባቸዋለን፣ ታውቃቸዋለ። እነዚህ እዚህ ጋር ማንን ታውቃለ? ይጠጣሉ እንጂ አይቅሙም። ይጠጣሉ እንጂ አይቅሙም እነሱ ይጠጣሉ እንጂ አይቅሙ። ከባድ ትንቢታዊ መገለጽ ላይ ነው። ጣጭ መናፍስ ነው ያውቃል፣ ባይዘው ወይ ጣጭ መናፍስ ነው ያውቃል። ሌላ ማንን ታውቃል? እ ሲላኩ ያመጣሉ። እ ይላላካሉ ያመጣሉ። እነዚህ ደግሞ ይላላካሉ ይላላካሉ ይላላካሉ። ግርግዳ ይስማሉ ያመጣሉ። ግርግዳ ይስማሉ ያመጣሉ። ምን ሲኖር ግርግዳችን ስሞ አዋራውን ተቀብቶ ሂዶም አምጦ የተባሉትን ያመጣሉ። ከባድ መገለጥ ላይ ነው። እንደዚህ ዓይነት ነገር ደግሞ ሰምቼ አላውቅም። አሁን አሁን አንተን እያየሁ አንድ ቤት አስፈትሃለሁ። ተነሽ። እነሱ ቤት ማንን ታውቃለህ? ይሰማኛል፣ አይደል? ትነሳለህ ትነሳለህ። ኪዳንን አፍርሳለሁ። ቤታችሁ ይፈታል፣ ህይወታችሁ ይፈታል፣ ሁለንተናችሁ ይፈታል። እያንዳንዱ ሲስተምን አፍርሸዋለሁ፣ አፍርሸዋለሁ። በጫት ቱፍታ የገባ ድግምት መተት፣ በጌታ በኢየሱስ ዘመን አልቀዋል፣ ጊዜ አልቀዋል፣ ሰዓት አልቀዋል። በታላቅ ድምፅ ጮኸ ለቃት ሁዳ ሁዳ

ስምሽ ማነው? መሰረት መ የሚወድሽ ጌታ ፈቶሻል። አሜን። ከዚህ በኋላ በጫት የታሰረው ዘመንሽ እግዚአብሔር ሊያስፈታሽ ጣልቃ ገብቶ ክፉን መጥቶ ነጻ ወጥተሻል። ሰማሽ? አለቀ እኮ በጫት ዘመንሽ ተፈታሽ፣ ተፈታሽ። አሜን። አባቱ ያመሰግንሃል፣ ልዑሎ ያመሰግንሃል። ከዚህ በኋላ ያክስቴ ልጅ ቤት አለ። አይ መንፈሱ ነው፣ እሷ ላይ ያለው መንፈስ ነው አሁን። እና አይ መረኝ መስላቸው ብዬ ነው። እሺ እኔ በጌታ ነኝ። አማኑኤል ህብረት ቤተ ክርስቲያን ዱከም ዱከም ነገች ጋ አው አገለግላለሁ። ግን ከሷ ጋር ቁጭ ብዬ ጫት እቅማለሁ፣ ሲጋራ አጨሳለሁ። ከሷ ጋር ቁጭ ብዬ ግን ወንጌል እመሰክርላታለሁ። አንቺ የእግዚአብሔር እንጂ የማንም ማጥቶኝ እንላታለሁ። እኔ ሁሉን ወጭ ካበር አደርጋለሁ፣ ይዤሽ ሄዳለሁ። እኔ ባልፈት አንቺ ትፈቻለሽ አልኳት። ከስተመርም አለው ነበር ያስቅም ነበር። ገና አንቺም ነጻ ትወጫለሽ ከዚህ ቤት ዛሬ የሚላክ አንድ ሰው የለም። ዱከም ላይ ገብቶ በቅባት የሚሰለጥ ያው ጌታ ምስክር አቮ ዳቻሊ አካባስ ይው ዝም ብለህ እጅ እንዳታወጣ ካገኘ ቅባቱ ለመላክ ሬዲ የሆነ ሰው ሬዲ የሆነ ሰዎቻችሁን ያወጣል፣ በናዝሬቱ በጌታ በኢየሱስ ዱከምና ከተማውን ከልብችን ያነሳ እግዚአብሔር አሳልፎ ይስጥ አሳልፎ ይስጥሽ። በቀባስ ሰልጥኑባት በጌታ በኢየሱስ ዱከም ከተማ ላይ ይላሉ። መልእክት አለኝ። በየጫት ቤቱ በየሽሻ ቤቱ በየመጠጥ ቤቱ ደክመው አቅማጥተው አስረው ያሉ ጌታ ነው የሚያውቀው! በጌታ በኢየሱስ ባላችሁበት አሁን አስፈታችኋል። ከዚህ በኋላ ባላችሁበት እንዳትቀጥሉ የሚያደርግ የአባቴን የኪዳነጅ በኢየሱስ ምልክ ያለው አሜን ቲቫዶስ ታካባስ አንታጁ ከዚህ በኋላ ጫት አታስይዛትም ውስጥ ከዚህ በኋላ አትቀሚም፣ አታስቀሚም። አሜን። ሰማሽ? አትቀሚም፣ አታስቀሚም። አሜን። ከዚህ ቀን ጀምሮ ህይወትሽን፣ ጤናሽን፣ ሁለንተናሽን በጌታ በኢየሱስ እፈትቻለሁ። አሜን። ተለይተሽ ለእግዚአብሔር ክብር ትኖሪያለሽ። አሜን። ወደ ቅባት ወደ አገልግሎት ወደ ኃይል አሜን። እንደገና መመለስ ሆኖልሻል። አሜን። አሜን። ሲያወጣሽም እንደ ምክንያት አድርጎ ኳይሮስ ባለሰው። አሜን። እንዳወጣሽ ዛሬ ደግሞ በጌታ በኢየሱስ በዚህ ቅባት መግባት ሆኖልሻል። አሜን። በጌታ በኢየሱስ መግባት ሆኖልሻል። አሜን። አሜን። ዱከመን አሜን። ወረሷት አሜን። እግዚአብሔር አሳልፈው ይስጣል። አሜን። በዚህ ቅባት ክበዱ አሜን። ሃሌሉያ አሜን። ያው ጌታ መስገድ አሜን። ያንቺ መለወጥ አሜን። ያንቺ መቀየር አሜን። ከተማ ሁሉ እስከ ያቅ ድረስ አሜን። የእግዚአብሔር ቃል በላያችሁ ላይ ትገለጣለች። አሜን። አሜን። ታንክ ዩ ሆሊ ስፒሪት አሜን። አመሰግናለሁ። አሜን። ባረኳችሁ። አሜን። ተባረኩ።